በምድር ላይ ፈስን ስንፈሳ ቱስ ካለ ድንገት ጸሎት ይፈርሳል። ትጣላለህ። ከዛስ ደግመህ መታጠብ አለብህ። የምታጠቡት ምንድን ነው? እሱ ሚስራ ፈስሽ ለምሳሌ በመስጊዱ ቱስ ቢል ምንሽ ነው የምትታጠቢው? ውዱ፣ እንዴት ነው የምታደርጉት? ውዱ ከፈረሰ ወዱ እንዴት እንደምናረግ ምንድን እንደምነግርህ ትፈልግ ነበር? ቆይ ላስረዳህ። ራስ ደርጃል ማለት ነው። አንድ ሙስሊም ሊሰግድ እኛ እንኳን ማለት ነው ነጃሳ ሆነን ውሻ ውሻ እንኳን ልብሳችን ሲነካን ማለት ነው ሰባት ጊዜ ነው በአፈር የምንታጠበው ማለት ነው። ድንገት አንድ ቦታ ቢነካን ማለት ነው። ለምን ብትል ንጽሕና ነው። ለምን ብትል ማለት ነው እና አንድ ሰው ፈስፈስቶ ፋስቶ እንዴት ነው ሄዶ መዝገጃ ላይ ቆሞ የሚሰግደው? እፍረት እንኳን አይኖርህም። ደግሞ በየትኛው ነው የምትታጠቡ ትለናላችሁ። እና ደግሞ ንገረ ሰማኝ። ባይሆን የእናንተን እንድታስተምረኝ ነው የምፈልገው እኔ ማለት ነው የእናንተን እንድታስተምረኝ ነው የምፈልገው። እኛ እስልምና ማለት ነው ፋስታን እንዴት ነው ሄዶ የምንሰግደው? ንገረኝ እስቲ አላህ እንኳን ምን ይለናል? ሰላታችን በአላህ ፊት ተቀባይ ያለው ፈስፈስተን ንገረን። ሰላታችንን ክሳራ ነው ገብቶ ካል። እኛ ቀን በቀኑ ነው የምንታጠበው። ቀን በቀኑ ነው ራሳችን በንጽህና የምንጠብቀው ማለት ነው። ባይሆን እናንተ እንዳትሳሳቱ ልንገራችሁ ብዬ ነው። እሺ፣ ፈስ ከተፈሳ ደግሞ አንድ ሰው ሙስሊም ሆነው እንዴት ስማኛ፣ አንድ ሰው ሙስሊም ሆነው ወዱ ሳረክ። ሳይታጠቅ እኮ ስማኝ ወዱ ሳያደርግ እንዴት ነው ሄዶ የሚሰግደው? እስቲ ንገረኝ። እንኳን በእናንተ እንኳን ይፈቀዳል ባን ማለት ነው አስራ አንድ አመት እንኳን ታቃለች ስለ ሰላት ማለት ነው ውዱ፣ ድንገት ያመለጠው ሰው ምንድን ነው ማድረግ? አቋርጦ ሄዶ መታጠብ ያለበት። አቋርጦ ሄዶ ከንደገና ወዱ ማድረግ አለበት አለበለዚያ መላእክቶቹ መሳሽ አሉኝነትም ጸሎትም ተቀባይነት የለውም ማለት ነው። በዛው ቢቀጥል ጎበዝ ውሃ ካጣ አቋርጦ ሄዶ ታጥቦ ውሃ ካጣስ ውሃ ካጣ እንኳን ያን ያን ያቋረጠውን ሰላት ደግሞ መስገድ አለበት። በምንድነው ኡዱ ማድረግ ይችላል። ውሃ ከሌለ በምንድ ነው? ሁሉም ያደርገው እኮ ሰማኝ። ውሃ ባይኖረ ውሃ ማታገኝ ከሆነ ብዙ ጊዜ ይጠቀም ይሳይጅብ ከሆነ በአፈር ማድረግ ይችላል። ክርስቲያን

አሁን አስተውሎ ኤም አዳምጪ ፈስሽን ከፈሳሽ ጸሎት የምታደርጊው ለአምላክሽ ፊት ነው እና ተቀባይነት የለውም አምላክሽ ፊት ሄደሽ ወሲብ ስታደርጊ ግን እንዴት ነው እሱስ ተቀባይነት አለው ዋና ይመጣል። ለዛ ለባሲ በሚመለከተኝም ስማ፣ እኔ ስለ ወሲብ ልጁ ጉዳይ የለም። አንድ ሰው ውሃ ስላጣ የእጁን አሻራ ሄደው መሬት ላይ ነክቶት ነው ማድረግ የምችለው ማለት ነው። ላይ ብሎ ማድረግ የምችለው እንደዛ ነው እንጂ አንድ ልጁ

አንቺ እውቀት አለሽ። እሱ ምንም እኮ እሱ መስደብ አይደለም። አንድ ሰው አይ፣ ችግር የለው። በቃ ስማኝ፣ አንድ ሰው ማለት ነው ስማኝ ግንስና የአባሶስት ሰባ አንድ አን ክፈሱ ክርስቲያን ባይ በገነት ውስጥ ትጠጪያለሽ አንቺም እሱን አሳይሻለሁ። ቀጣይ አንድ ነገር እተነሳ አንበ ክርስቲያን ገነትን ግቡ እናንተ ሚስቶቻችሁም ትደሰታላችሁ ትከበሩም አላችሁ ይላችኋል ሙስሊሞችም ማለት ነው በምንድነው የሚደሰቱት የሚለውን ደግሞ ስናይ ምን ይላል ዝቅ ብሎ ቁጥር ሰባ አንድ ከወርቅ የሆኑ ሰፋፊ ዝርግ ሳህኖች እና ኩባያዎች ነት

እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖች እና ኩባያዎች በእነርሱ ላይ ይዘዋወራሉ። በእርሷም ውስጥ ነፍሶቻቸው የሚከጅሉት፣ አይኖቻቸው የሚደሰቱባቸው ሁሉ አሉ። እናንተም በውስጧ ለዘላለም ዘምታሪዎች ናቸው። እኔ ይሄ ትዝ የሚለኝ ልጅ እያለው እናቴ ወይ አባቴ ሰርግ ቤት እንሂድ ሲሉ ይሄ ነገር እንደሚቀርብላቸው እያሰብኩ ቀና ነበር። ሌላ ምንም የለውም፣ በቃ ይሄ ሰፋፊ የሆነ ዝርግ ሳህን በዛ ምግብ ቀርቦልህ ትበላለህ። ኦኬ፣ ሱራ ሰባ ስድስት አስራ ሰባትን ክፈተው። ምንድን ነው በሰፋፊ ብርጭቆ ኩባያ የሚቀርብላቸው ምንድን ነው? ያለምን ጥያቄ ልንቀይር ገብተን አንተ እየከፈክት አሳይናለሁ። እኛ የእናንተን እኮ አንፈልግም፣ የእኛንም እናጣለን። ስለ ሃይማኖታችን ጀነት ገብተን ምኑን እንጠጣም አንጠጣም፣ ያን ችግር ነው ነው። ለምን ትነግረናል? ለምን ትነግረናል? ሌላ ማወቅ አትፈልግም እንዴ? ምንድን ነው የሚጠጡት በገነት ውስጥ ቁጥር አስራ ሰባትን እሺ ቁጥር አስራ ሰባት የሚጠጡት ምንድን ነው? በእርሷም መበረዣዋ ዘንጅብል የሆነችን ጠጅ ይጠጣሉ። ምን የሆነችን ዘንጅብል ጠና ማለት ነው። ብቻውን ስለማያክሉት መበረዣም ተዘጋጅቶላችኋል። በሰባት ኩባያ ምንድን ነው የምጠጡት

እዚ እሳት መንገድ ይባላለው። ጌታን ተከብያለሁ አልሐምዱላህ። እኔ ወደ መንገድ በጨለማ ወደ ብርሀን መጥቻለሁ አልሐምድላህ። ሴቶች እዚ ጋር ለሴቶች አይፈቀድም፣ ጀነት ማለት ነው። በኋላ ከገባ ነው የምትገባ እንጂ ሴቶች እንጨ ወገባላእንጨተሸክማ ወደ አዛብ ነው የምትገባ። በኋላ ከገባ ነው ጀነት የምትገባ ለእሷ መናገር

በአረብ ምድር የነበሩ ሰዎች በጊዜው ምንድን ነው እሱ ባላቀር ናቸው ፐርሚት በጣም እንስ ስለሆኑ እጅ በገነት ውስጥ በትልልቅ ኩባያ ተጠጣላችሁ ሲላቸው ተሰወሱ። በቃ እነ መስሏቸው ማለት ነው። ከዛስ አዲሱን ከፈተሽ አንድ ጥያቄ፣ እናንተ ጀነት ምንድን ነው የምጠጡት? ምግብ ጀነት ምንድን ነው የምጠጡት እናንተ? የለም እንደዚ አይነት ነገር፣ መጠጥና ምግብ የሚባል ነገር የለም። መርዳን መጠማት የለም። ሙስሊም ላይ ግን ግን እኔ የምልህ ማለት ነው እንደዚህ የሙስሊም ጥላቻ ያመጣብህ ነገር ምንድን ነው ንገረኝ። ነው ጥላቻ ነው እንጂ እኛ ከጎናችን ያለው ክርስቲያኑ እኮ እንድንጠላ እያደረግን ነው

መጠጫው ከዛ ይበልጣል። ምለ እመነኝ። ከከዋክብት ይበልጣል ይበዛሉ። በጣም ብዙ ብርጭቆና አለው። በፈለግከው አይነት የወርቅ ተፈለግ በፈለግከው አይነት ይሰጥሃል። ጀነት ውስጥ በሻው፣ በኒኬል፣ በብር፣ በወርቅ የተለያየ ብርጭቆ አለ። አምሮክ አንተ ፍላጎትህ ይሟላል። የአንተ ልቦና ብቻ ነው የሚወስነው። ስለዚህ የሆነ ቁሳቁስ ቤት ነው ያለው እዛ። አንተ ተፈለግኸው የአዝ ያሻን ታደርጋለህ ወንድሜ። እዚህ ጋር እሱ የማመድ ህልም ነው ታውቃለህ። ወንጌል አስተምሮ በእናትህ እኛ በወንጌል ተማረገናል። ወንጌል አስተምሮ እሱ የማመድ ህልም ነው ወንድሜ። ስለዚህ ምንድን ነው እሱ ማለት ነው ቆይ ቆይ አዱርተኛ በየተረና ውራ እየተደማመጥ ነ እንደ ምሁርና እንደ ምሁርና ውራ። ይሄኛው ስሙን ቀይሮ መጀመሪያም ከሀዲ ነው አሁንም ደግሞ ተጨለመ ወደ ብርሃን ምናምን። ይሄ ሙስሊሙ ወደ ስዕል ለማምለክ የሚመጣ ሰው የለም፣ እመነኝ። ሁለተኛው ደግሞ ጀነት ውስጥ ጀነት ውስጥ በብርጭቆ በትልቅዬ በሰፊ ብርጭቆ ጠጅ ጠጣለሁ ብለ ጋና ምትገባታለህ። ጠጅ ጠጅ እምትጠጡት እናንተ ናቸው። እዛ ያሻህን ነገር ታደርጋለህ። ለአንብብ እዚህ ምን እቀውን አንተ ገነት። እሱም በትልቅዬ ብርጭቆ ጠጣለሁ ብለህ የጎመጀ ነው። በሰፊ ሰሃን ምግብ በላለሁ ሰውን ለማወዛገብ የምትጠቀሙ ሚዲያ ላይ የያዝከው ንግድ ነው። ለንግድ ነው። ለንግድ ነው። ለንግድ ነው። እሺ አዳም አዳም እንኳን ደህና መጣ። እንኳን ሰላም ቆይ። አንቺ ጠጅ እኮ ማለት እኮ ምንም እኮ ትርጉም የለውም እኮ ጣፋጭ ነገር እኮ ነው። ስለዚህ ጀነት ውስጥ እና እንግዲህ፣ ምን አይነት ህይወት ነው የሰው ልጅ ዋጋው የሚከፈለው እኮ ጀነት ውስጥ እኮ ነው ይህና ንን አይነት ነገር ስስራው ጠጅ የሚለው ስለዚህ በገነት ስትገባ በምን አይነት እቃ ነው መጠጣው እቃ ነው። የሰው ልጅ የሰው ልጅ የሚመለዳውን ነገር ማወቅ አለበት። ቢያንስ ጀህነትና ጀሃነብ የሚያስገባህን ነገር አውቀህ መራመድ አለበት። መጥፎም ከሰራህ እንደዚሁም ደግሞ አስቸጋሪ ሚስር ከሰራህ ማለት ነው። እና ጀነት ውስጥና ምን አይነት ወስትኖር ነው በምድር ላይ በወርቅ ብርጭቆ መጠጣት ትችላለህ። በወርቅ ኩባያ መጠጣት ይችላል። ገንዘቡ ካለኝ በፈለኩበት መጠጣ እችላለሁ። ድጋሚ ገንዘቡ ካለኝ ምድር ላይ እኔ በገንዘቤ ከሆነ የፈለግኩበትን መጠጣ እችላለሁ። ይሄና ያ ይለያያል። ይሄ ዱኒያ ህይወት ነው ያ ደግሞ የህይወት ነው። ገነት ደግሞ ምን አለ መሰላችሁ ሁለት ነገር ስቷል። ይሄ ልጅ አንደኛ፣ ገንዘቡ ካለኝ በፈለግኩት መጠጣት እችላለሁ አለ። አሁን ተስፋ እያደረገ ያለው በገነት በወርቅ ብርጭቆ ጠጣለሁ የሚል ነው ተስፋ እያደረገ ያለው ገንዘብ ካለው ግን እዚህ ማድረግ እንደሚችል ነገረን። የሙስሊሞቹን ገነት ማንኛውም እዚህ ገንዘብ ያለው ሰው መኖር ይችላል ማለት ነው የመጀመሪያው ሁለተኛ ሁለተኛ በምድር ላይ በብርጭቆ በወርቅ ኩባያ እንዳጠጡ ብሏል ምክንያቱም በገነት ስትገቡ እናንተ ምጠጡበት ነው እዚህ የበለጧችሁን እዛ ሄዳችሁ ምበልጡበት ነው ብሏል አዲሱን አታውቅም ማለት ነው ምንም የምታስተምረን ነገር ሲቀጥል፣ ደግሞ መሀመድ የሚባለው ልጅ ደግሞ ለሴት ልጅም አንስቶ ነበር። ወዴ ባባ ካልባ ጀነት ነው ማለት ካደሷ በገነት ገና እጠጣለሁ። እዚህ ያሉትን የምታስቀናበት ነው። እዚህ ጠጅብ ይጠጣሉ፣ አንተ በገነት ነው የምጠጣው። እዚህ እንዳጠጣ ተከለከልክ። እዚህ በወርቅ ኩባያ ሌሎች ይጠጣሉ፣ አንተ በወርቅ ኩባያ ገነት ትገባለህ ተከለከልክ። ስለዚህ እኛ እዚህ ላይፍ የምንኖረውን እዛ ትኖራለህ ብሎ ቃል ገባለህ። እውነ መስሎተው ሰው ይጀምር አልተግባባልም። እናንተ የምፈስሩበት ሌላ መንገድ ነው። እዚ የሚፈሰረው ሌላ መንገድ ነው። ገባ ቢያንስ ወይ ደግሞ ጨርስ ስ ያንቀጹ ወደታች ሁለት ሶስት መስመር ሲ ቁርአኖች ልቀቀው ሲ አውርደው ሲ እሱን ጠጅ የሚለውን ልቀቀው ወደታች ሶስት አራት መስመር ማለት ነው። ያኔ ይገባል። ስለማጣቅ ነው እንጂ ቃለ ካልክማ ኮና እናሳያለን። ችግር የለው። አንተ የምታስተባብለው እኮ በራስህ በሚመችብህ መንገድ እኮ ሹብሀ ፈጥረህ እኮ እየሄድክ ያለኸው እኮ ምንም ነው። ሹብሀ የሚፈጥረው ይህ እንደ አንድ አንቀጽ ለመቆርጠት ታመጣዋለህ መስሎ ነው ያለው። በዚህ ምድር ላይ ነቢይ የከለከላቸው ነገሮች አሉ።